እና ልላሂ ወይና ኢለህ ራጅዑን በሀገራችንም የተገዳደልን አንሶን በስደት ሀገርም ላይ እየተገዳደልን እንገኛለን ማለት ነው። ከኛ ከራሳችን አልፈን ተርፈን ወደ አረብ መተናል ማለት ነው። በጣም ነው የሚያሳዝነው። ትናንትና አንድ ሀበሻ የኛ ወገን ሌላ የአረብ ዜጋ እንደገደለ ነግሬያችሁ ብዙዎቻችሁ ውሸት አምላላችሁን። ይህ ትክክለኛውን መረጃ እዤላችሁ መጥቻለሁ ማለት ነው ከአረቦች ሚዲያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት። ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርገን ያን ተለምዶ በአዲስ ሊሆን ማለት ነው። በነገራችን ላይ ምን ሰላም አለ? ሀገራችንም ላይ ሰላማችን ነስቶ በስደት ሀገርም ላይ በሰላም እንኳን የወጣንበትን አላማ እንዳናሳካ ከአረቦች ጋር እንኳን በሰላም እንዳንሰራ አንዳንድ አረመኔ እና ራስ ወዳድ ባለጌ እንስሳ ከእንስሳን በላይ የሆኑ አረመኔዎች፣ ጨካኞች ይሄው ህይወታችንን እያመሰቃቀሉት ይገኛሉ ማለት ነው። በተለይ ደግሞ ገጠር ላይ ስንት መከራ እና ስቃይ አይተው በውሃ መጥተው ገጠር ላይ ህይወታችንን ቀይራለን ብለው አንገታቸውን ደፍተው የሚሰሩ ወንድሞቻችን ስራው እንኳን እንዳይሰሩ ርዝቃቸው እንዲቆረጥ እያደረጉ ያሉ አንዳንድ ጨካኞች ወላሂ በጣም ነው ያዘንኩት። አሁን አልፈን ተርፈን እኔ እኮ ከሀገራችን የወጣ ነው ሰው ልንገል ነው እንዴ? ከሰዎች ሰላም ፈጥረን መኖር አንችልም ማለት ነው። ከመግደል ውጭ ሌላ ነገር አታቁም ነው። እኔ ግራ የገባኝ ነገር ማለት ነውና እኔ እኮ በሀገሩ የሚሰራውን ስራ እኮ ነው ስደት ሀገር ላይ መቶ እየፈጸመ ያለው ለዛውም፣ እኮ የአረብ ዜጋ የአረብ ዜጋ ነክታችሁ፣ መቼም በሰላም አትኖሩም ማለት ነው። እናንተ ግን በእናንተ ሰበብ አንዳንድ ወንድሞቻችንን ርዝቃቸው እየተቆረጠ ነው፣ በየቦታው እየታፈሱ ነው የሚገኙት ማለት ነው። በአሁኑ ሰዓት ላይ ጅዳ በአጠቃላይ መካና ጅዳ የተኛውም ገጠር አካባቢ ላይ አንድም ኢትዮጵያ እንዳይኖር ተለቅሞ ከሀገራችን ይውጡልን እኛን አይግደልን ብለው አረቦች ሀሽታግ ተጠዋል ማለት ነው። እና ወላሂ ላዚም እኔ ከአረቦች ጋር መግባባት ካቃታችሁ ና ከነሱ ጋር በሰላም መስራት የማትችሉ ከሆነ ከመግደል ለምንድነው ከዛ ቦታ ውልቅ ብላችሁ ማትወጡት ሌላ ቦታ ማትሄዱት? ወይም ደግሞ ስራ መስራት ካልፈለጋችሁ ወደ ሀገራችሁ ገብታችሁ እንኳን እዛው ብንገዳደል አይሻለም? በስደት ሀገር ላይ እንደዚህ አይነት ጭካኔና እንደዚህ አይነት ብልግና ከመስራት ማለት ነው አስባችሁታል? ወላ ላዚም እኔ እኮ ኢትዮጵያ ኢትዮጵያ ኢትዮጵያ ሲባል ወላ በጣም ነው ያፈርኩት። እኔ ዛሬ በአጋጣሚ ኤምባሲ ሄጄ ነበረ እና ኤምባሲ አጠገብ ላይ ኤምባሲ በጊዜ ነበር የሄድኩት። እንዳንገባ መስመር ላይ አቆሙን ማለት ነው። ውስጥ ላይ ገና ቢሮ አልከፈተም እና እዚህ ጋር ተቀመጡ ብሎ ሰበሰቡን። እዛ ቦታ ላይ የኛ የኛ ዜጋ ከንትኖች ከህንዲዎች ጋር እንዲሁ አብሮ በነበሩበት ቦታ እንትን መሬት ላይ ቁጭ ባለበት ያኛው ትንሽ ይታ አለው ገብቷቸው አልታቃላችሁ። በንጋሌዎች ጽዳት የላቸውም። በነገራችን ላይ ሁሉም ያልፋ አደለም። አንዳንዶቹ ማለት ነው። እኔ አላቀም እኔ በማየው ነገር በጠቃላይ ጽዳት የላቸውም። ሽታ አላቸው እና ትንሽ ራቅ በል ይለዋል ማ። እዛ ቦታ ላይ ስላለው ነው ይሄንን ነገር የምናገራችሁ። እና እዛ ራቅ በል ሲለው በንጋሊብ ደግሞ ማ ይለዋል ማ። አንትሩ አንትሩ እየተባባሉ ሊያያዙ ደረሱ ማለት ነው። እና ከዛ ፖሊሱ ከሩቅ እንደዛ እንትን ሲገፋፉ አያቸውና እየሮጠ መጣ። ምንድን ነው ብሎ ሲናገር እንዲህ እንዲህ ያለኝ ብሎ ባንጋሊም የተናገረውን ነገር ነበር። እናንተ በሰላም በሰው ሀገር ላይ መኖር ካልፈለጋችሁ ወደ ሀገራችሁ ግቡ፣ የሰውን ሰላም አትንሱ ነበር ያለው ማለት ነው። ንትን የሰውዳዊ ዜጋ የሆነው እዚጋ አሁን እዚጋ ቁጭ ብዬ አሁን እዚጋ ቁጭ ብዬ እየቀረስኩ ነበር እነሱ ጫጫታ ሲፈጥሩ ቶሎ ብዬ ያቆምኩት ማለት ነው። እና ሊጣሉ ሲሞክሩ ደነገጥኩኝ። እኔ ራሱ ፈራሁኝ። ለምን ኪሱ ላይ ወይ እንትን የሆነ ቦታ ላይ ጩቤ ይዞ ከሆነ ወይ ቢወጋው ብዬ በጣም ነው የፈራሁት። ገብቷቸዋል እሱንም ወደ ሀገር ለመግባት በጠለብ አልኩኝ። በውሃ ነው የመጣው እዛ ቦታ ላይ እንዲሁ ተገጫጩ ማለት ነው። አስቡት እንግዲህ። ከዛ እንትኑ ምንድን ነው ያለው ይህን በንጋሊውን ወደ ጎና አደረገውና የእኛውን ልጅ ምን አለው? እናንተ በሰላም መስራት የማትፈልጉ ከሆነ በሰላም ከሀገራችን ውጡልን፣ ሰላማችን አትንሱን ብሎ ተናገረ ማለት ነው። እዛ ቦታ ላይ የተገደለውን ልጅ ራሱ ኤምስ ተራ ዋህድ ኢትዮጵያ ደባህ ሱዑዲ ብሎ ተናገረ ማለት ነው። በጣም የደነገጥኩት ለካ ሁሉም ቦታ ላይ ተሰራጭቷል ነገሩ አስቡት እንግዲህ፣ ሁሉም ነገር ሶሻል ሚዲያ ላይ ታዋቂ ታዋቂ የተባሉ ሁለት ሚሊዮን ምናምን የሚከታተሏቸው ሰዎች ራሱ የልጁን ፎቶ ለቆታል ማለት ነው። ምንድን ነው ብሎ የለቀቁት ኢትዮጵያ የሰውዲን ዜጋ ገደለ ብሎ ነው የለቀቁት ማለት ነውና ወላሂ በጣም ነው የደነገጥኩት። እኔ እዚው እዚው እንትን በቦታ ቦታ ነበር የመሰለኝ ይሄ ሶሻል ሚዲያው እንዳለ ቅውጥ ነው ያደረጉት። እና ልጁ ሶሻል ሚዲያ ላይ ታዋቂ ነው የታዋቂ ጓደኞቹም አሉት ማለት ነው። እና በዚህ ምክንያት የተፈጠረው ነገር በጣም ነው የሚያሳዝነው። እባካችሁ ወንድም እህቶቼ፣ በስደት ሀገር ላይ ከአረቦች ጋር ተስማምታችሁ መስራት የማትችሉ ከሆነ፣ ከነሱ ጋር ሁሌ ግጭት ካለ ሰላም የማይሰማችሁ ከሆነ ከዛ ቤት ሌላ ችግር ውስጥ ከመግባት ከዛ ቦታ ላይ ውልቅ ብላችሁ ለመውጣት ሞክሩ ማለት ነው እና ራሳችሁንም ሀገራችሁንም ስም አታስጠፉ እ አሁን ልጅ የሀገርን ስም አስጠፋ እንጂ ከዚህ ሀገር አይወጣም። የተገደለ እዚህ ሀገር ላይ ይገደላ። ታውቃላችሁ፣ ትክክለኛ ህግን ያለው ማለት ነው እና ልጁ ከዚህ ሀገር የሚወጣበት ምንም አይነት በምንም አይነት መልኩ ከዚህ ሀገር በህይወት የሚወጣበት መንገድ የለም። ልጁ አሁን ከዚህ በኋላ አላህ ይረሃመው ሙስሊም ከሆነ አላህ ይረሃመው፣ ክርስቲያን ከሆነ ደግሞ ለቤተሰቦቹ መጽናናትን አላህ ይወፍቃቸው። በጣም ነው የሚያሳዝነው እና እባካችሁ በሄዳችሁበት ቦታ ጉልበትን አትጠቀሙ። በሄዳችሁበት ቦታ ጥላቻን አታስፋፉ። በሄዳችሁበት ቦታ ለመጣላት ለመግደል አትሞክሩ። ለመጣላት ይሄ ቀስ በቀስ ወደ መጥፎ ነገር ነው የሚቀየረው ማለት ነው። እና እባካችሁ እባካችሁ እባካችሁ እኛን ኢትዮጵያውያንን በተለይ ወላይ ምስኪኖችን አንገታቸውን ለፍቶ የሚሰሩ እህት ወንድሞቻችንን ርዝቅ አትቁረጡባቸው። በሰው ሀገር ላይ በሰላም እንዳይኖሩ እንዳታረጓቸው። ባይነኝና በጣም ነው ያዘንኩት። ልጁ ገና ወጣት ነው ብዙ ይቀረዋል። አውቃለሁ በዛ ቦታ ላይ ያኛውም አረቡም ችግር ይኖርበታል። ያለ ምክንያት የኛውም ተነስቶ እንደዛ አይነት ግድያ የሚፈጽም አይመስለኝም። አንዳንዶቹ ሊኖሩ ይችላሉ፣ ግን ያለ ምክንያት ግድያ ሊፈጽም አይችልም። ምክንያት ይኖረዋል። ግን የፈለገ ያክል ምክንያት ቢኖረውም ጥፋተኛ የሚያደርጉትና እኛን ጨካኝ የሚያስብሉት እኛን እንጂ የሰው የልጁ ጥፋት አይታያቸውም። ለምን ልጁ በምን ምክንያት ይሄንን ነገር እንዲፈጽም ስላደረገው ወይ እሱ ራሱ ሊገለው ስለነበረ አስቀድሞ የኛው ገሎት ሊሆን ይችላል። ገብቷቸዋል። እኔ መግደልን እያስፋፋው አይደለም። የፈለገ ያክል ከአረቦች ጋር ማትስማሙ ከሆነ መጥፎ ችግር ውስጥ ከመግባትና ራሳችሁን ችግር ውስጥ ከመጣል ከዛ ቦታ ላይ ውልቅ ብላችሁ ውጡ፣ ጥፉ ላለው ወላሂ ነው የምላችሁና የፈለገ ያክል ብራችሁን ብትበሉ ብራችሁን ወላሂ አንዳንድ አረቦች ማለት ነው እኛን የኛን የሀገራችንን ሰላም መንሳትና ሀገራችን ላይ ሰላም አለመኖሩን ምክንያት አድርገው ብር እራሱ የሚከለክሉ አረቦች አሉ ማለት ነው። ምን ታመጣላችሁ የሚባል ነገር አለ እና በዚህ ምክንያት ሊሆኑ ይችላል ወይ ሀቁን በልቶበት ወይም ያለ ምክንያት ተነሱ ይገለዋል ብዬ አላስብም። ገባችሁ? ምክንያት ሊኖረው ይችላል። ግን ምክንያትን ቢኖሯችሁ ለመግደል እና እንደ ህጻብ ውስጥ ለመግባት አትሞክሮ እባካችሁ። ራሳችሁን ጠብቁ እላለሁ እባካችሁ በተለይ ደግሞ መካ እና ጅዳ አካባቢ ያላችሁ ወንድም እህቶቼ ባካችሁ ራሳችሁን ጠብቁ። ማንም መቶ በር ሲያንኳኳ ምናምን ነገር አትክፈቱ። በዚህ ምክንያት ከተያዛችሁ እናንተን ወንጀለኛ ሆናችሁ ነው የምትታሰሩትና ፈጣሪ ይጠብቃችሁ እላለሁ። የዛሬ ቪዲዮ ይህን ይመስላል። ስለ ተከታተላችሁኝ አመሰግናለሁ። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ከኔ በላላ ይወደዳችሁ ከእንደዚህ አይነት ሙሲባ እና ፈተና አላህ ይጠብቀን፣ በሰላም ያወጣን፣ አላ በሰላም ይመልሰን። የሀገራችንም ሰላም፣ አንድነት፣ ፍቅር አላህ ይመልስልን። ያልኩኝ ሰላም አለይኩም ረህመቱላሂ ወበረካቱ።